ሃይሚን ያስደነገጣት የብሩካ አደጋ ማለት ነው። እና ብሩክ ሰሞኑን አልተቻለም ብራን ከበድ በማድረግ ማለት ነው። ና ሰላም ቤተሰብ፣ እንዴት ናችሁ? ለኝ ደና ናችሁ ወይ እኔ እግዚአብሔር እሱም የመጣውበት ነገር ያው ብሩኬ ትንሽ ከሰው ጋር ተጋጭቻለሁ ብሎ ነው እና እስቲ ያለውን እንሄድበት እንፈትፍትበት ማለት ነው ያው ከሚፍታ ጋር ሆነው ነው እና ያው ወንዶች ተማውን ዛሬ ወንዶች ምክክር ላይ ናቸው ማለት ነው። ይህን ፕራንክ ሀይሚ ከዚህ በፊት ሰርተዋለች ማለት ነው እና ያው ብድሩን ነው የሚመልሰው ማለት ነው። ያን ያስደነገጠችው ማለት ነው እና ባይዘቢ፣ የኔ ደንጋጭ ማለት ነው። ድንቅጥ ብላ መጣች ከመንገድ ክው ብላ ማለት ነው እና ግን ለምን እንደዚህ ታስደነግጣታለክ? ምን አደረገችክ? ምን አደረገችክ? ብሩዬ ብራ እችን መሰለች እችን የመሰለች ልጅ ማስደንገጥ ግን ተገቢ ነው፣ ተገቢ ነው ወይ ማለት ነው። እና ኤኒዌይስ ማለት ደስ የሚልም የሚያዝናናም ነገር በቃ እንደ ድራማ እንደ ጭውውት ነገር ያየሁት ማለት ነው። ጀስት ምንድን ነው ያው ሀይሚ በጣም ደንግጣለች። የእውነት ነው የመሰላት ማለት ነው። በቃ የሆነ እንደ ቅብዥ ብር ብር ብርም ያደርገዋል። ሐኪም ቤት እንሂድ ሲባል ሀይ ሐኪም ቤት አልሄድም፣ ገድዬዋለው መትቼዋለው ለአንቺ ብዬ ነው የተደባደብኩልሽ እያላት እያስደነገጣት ነበር። እና እንዴ ለእኔ ለምን እሷ እንዴት አንተ ከሱ ጋር ትጣላለህ እንደዚህ እስከምትጎዳ ምናምን ስትል እሷ የምትለውን ተቃራኒ እያለ እንዴ አንቺ እንዴት ለሱ ነው እንዴ የምታግዥው፣ እኔ ስደበደብ እንደዚህ ሰው ደስ ይልሻል ወይ እንዴት ለሱ ታግዣለሽ ምናምን እያለ ብሩክ ይቆጣት ምናምን ነበር እና ማለት ነው እና እኔ ከምንም በላይ ያሳቀኝ ነገር ብሮ ብሮ ብሮ አረ እያመመኝ ነው ብሮ እ እንት ነው አለቃህ ነው እንደሚመስለው፣ ገርሞኝ ገርሞኝ ገርሞኝ ማለት ነው እና ብሮ እንደዚህ ሆኑ ብሮ እንደዚህ ሆኑ ምናምን ሲባል ዶክተርህን የመሰለኝ ማለት ነው እና ኤኒዌስ ሀይሚ ያው ድንጋጤ ምናምን ስለሆነ በደንብ ስላላየችው ነው እንጂ ማለት ነው። ያ ኦልሬዲ ያስታውቃል እንትኑ ማለት ነው የተጠመጠመው ፓርት ማለት ነው። ሲቀጥል ሀይሚ በጣም ነው የደነገጠችው። ለምን ቶሎ ብላ ሐኪም ቤት እንሄድ፣ ሐኪም ቤት ሄደ ታየው እንደዚህ ተጎተክ ወይም ቤት ሂድና አረፈበን ምናምን ስትለው እሱ ጀስት ያው አይ፣ ሐኪም ቤት አልሄድም። ልጁን ነው የምመታው የምደበድበው ሄጄ መቶ አለው። በቃ እንትን ይላል ቅብዥብብር የሆነ ሳለ ላ ሀይሚማ ግራ እየገባት እያለ እንዴ ያማሀል፣ እንዴ አንተ ምንድነው የምትለው? ምንድነው የምትለው? ወይን ስልኩን ስጠኝ፣ ላናግረው ምናምን ልዩ እንትን አለና፣ አያውቀኝ ምናምን ለምን እኔ ስለ እኔ ብለህ ትደባደባለህ? ምናምን እሱ ደግሞ እኔ አንቺን ሲነጉኝብኝ አልወድም ታውቂ አይደለ ወይ ምናምን ሲል እንደዚህ እስከምትጎዳ ድረስ ለምን ትጣላለህ? ለምን ምናምን ብላ በጣም እንትን ሲላል ነበር ወይን ያትንኪኝ እግሬ ጥርሱ ጥርሱ እጅ ውስጥ ገብታል። በቃ እንደ ጻልኝ ነበር ሲያደርገው የነበረው ብሩቄ ማለት ነው እና ጥርሴ ጥርሴ እንትን ጥርስ ውስጥ እንትን የነከሰው ነክሷል ይላታል። ከዛ ደግሞ አንዴ ገድዩ አለው ምን አባቱ ጌታ። እኔማ የሆነ ሴትዮ ልፍ ስትል ገድዩ አለ ስትል፣ ኧረ እነዚህ እቺ ሴትዮ ፖሊስ እንዳጠራ ምናምን እያልኩ ስቅቅ እያልኩ ነበረ ማለት ነው እና ገድየ አለው በቃ ዋጋውን አግኝቸዋለው ለምን ለአንቺ ብዬን የተደባደብኩት ምናምን ነና። በጣም የደነገጠችው ከምትለው በላይ ማለት ነው። እና ስልክ እንኳን ተደውሎ እንትን ቶሎ ብላን የመጣችሁ እሷ ጀስት ወደ ሐኪም ቤት እንሄድ ምናምን ሲባል እነሱ መጀመሪያ እኛ ሐኪም ቤት ሄደናል። ሐኪም ቤት ሄደን የመጣ ነው እና ሐኪም ቤት ከሄዳችሁ ደግሞ ወይ ቤት እንግባ ምናምን ትላችኋለች። ኖ ኖ ቤትም አይሆንም እቤትም ሄደን የመጠ በቃ ቤትም ግራ በቃ ውስጥ ግብግብ ግብግብ የሚያል እሷ ራሱ የምታደርገው ጠፍቶ፣ ከዛ የተጠቀለለውን ፋሻ ይፈቱታ ማለት ግን እንትን በቃ የሆነ ሀይሚ ያው በጣም እንዲህ ስለደነገጠች ምናምን እንትን ስላለች ምናምን ነው እንጂ እንዴ እውነት ደግሞ እኮ እንትን የገደለን መሰላት ማለት የእውነት ገለኋል እንዴ ልጁን አረሰው ገድ እያሉ እያለ ምናምን ትላለች። ከዛ መጨረሻ ላይ የተመቸኝ ፓርት ማለት ነው ምን እንደሆነ ታውቃላችሁ ማለት ነው። ቆይ እንፍታው። በአንቺ ምክንያት አይደል የታመም ነው። በአንቺ ምክንያት እስከታመምን ድረስ አንገትሽ ላይ ፋሻውን ማድረግ አለብሽ። ይሄ እንትን ለምንድን ነው የምፈታው? ታመህ አይደል እንዴ ሰው ሰውዬ። እንዴ አንቺም ታመሚ እንጂ አንቺም መታመም አለብሽ። እና የሆነ በቃ ደስ የሚል ፕራንክ ነው እና አይ አየ ብሩክ ማለት በቃ ብሩክ ወደ ጭውት ውስጥ እየገባሽ ነው። ከቤኔ ጋር ስቱ ተጋባብሽ መሰል ማለት ነውና ሀይሚሻ ይ ተበልተሻል ተገኝ ይብሻል ማለት ነው። ግን ከመንገድ እንደዚህ መታባት ታስደነግጧት በጣም ደስ ይላል ማለት ነው። ለምን እኛ ራሱ መጀመሪያ ታምኔሉን ስናይ በጣም ደንግጠን ነበረ ማለት ነው። ግን መጀመሪያ ሚፍታና እነሱ ተመካክረው ሀይሚን ፕራንክ ሊያደርጓል። ሀይሚ ደግሞ ከተነሳበት ብሩክ የታስለቅስ ካለች ማለት ነው እና ብዙ ጊዜ ሀይሚ ነበረች ፕራንክ የምታደርገው ብሩኬም ማለት ነው። እና አሁን ደግሞ ብሩኬ ነው በጣም አሁን ሰሞኑን ብዙ ጊዜ አሁን በጣም ሀይሚ አድርገቶ ምንድን ነው ከጸጉሩ ከቆረጠች ውጭ አድርገዋለች ፕራንክ አላደረገችውም? በቃ በመሀል ተጣሉ ምናምን ከዛ በኋላ ያለው ነገር እና ደግሞ የረሳሁት ነገር ማለት ነው። ምነው ብሩኬ፣ ምነው ብሩኬ ማለት ሲቤደረ ያደረክበትን ነገር ለመደበቅ ለምን ፈለክ ሚፍታዬ እግዚአብሔር ይስጥ እንደ እንትን ብሎ ነበረ ማለት ነው። ማን ብለ ነው ሴቭ ያደረግከው? ምና ምን ሚስጥር ሚስጥር አታውጣ። ዘም ብለ ደውል ይባላል። ይሄን ነገር ማ ፈልቀቀን ማግኘት አለብን። ማን ብለ ሴቭ እንዳደረግከው ይሄን ነገር ለምን መደበቅ አስፈለገ ማለት ነውና ምንድነው ሀይሚሻዬ ነው ወይ ንግስቷ ነው ወይ ማይ ላቭ ነው ወይ ወይ ምን ብለ ነው ሴቭ ያደረግከው ማለት ነው። እና ምን ስማን የሃይሚን ስልክ ቁጥር ሴቭ ያደረግከውን መደበቅ ለምን አስፈለገ ማለት ነው። እና ኤኒዌይስ ፕራንኩ ዘና ያደርጋል? ኢንጆይ በቃ ደስ የሚል ነው፣ ፈታ የሚል ነው። በቃ ያው እንትናም ካሰንጋም ቆይታችኋል ከተገናኛችሁ ያለውን ነገር ሞቅ ሞቅ ለማድረግ ነበረ። ያው ሀይሚሻ መጨረሻ ላይ ፕራንክ መሆኑ ሲነገራት፣ ይሄ ትቀልዳላችሁ ያላችሁ እንደ እኔ ከመንገድ መጥቻ ልታስደነግጡ ምናምን አ በጣም ደንግጣ ነበረ ማለት ነው። ለምን መጀመሪያ ሲደውልላት እራሱ መጦ መጦ መጦ መጦ ግን እንደዚህ ነገር ከመንገድ እየመጣች ግን ጥሩ አይደለም መኪና ምናምን አለና ተመልሳችሁ ደግሞ ደወላችሁባት ማለት ነው። አመጭም እንዲህ ብሩክ እያመም ብሩክ ከዛ አውቆ ያቃስታል። ሐኪም ቤት ውሰደኝ አረ እያበርኩ ነው ይላል። በቃ ወደብን ብላ መጣሽ ማለት ነው። አይ ሀይሚሻ አይ እኮ ለፍቅር መስዋዕት የምከፍለው ማለት ነው። ከዛ መጣሽ ምን ሆነ ከ እስቲ ሊው ይላታል። አራት ንኪኝ፣ አራት ንኪኝ በቃ እንደ ተሰበረ ሰው እንደ ጻንሳ እንደ ጻን እንደሆነ ያላግጥባታል ማለት አራት ንኪኝ፣ አራት ስበሪኝ፣ አራትኝ፣ አራትኝ ይላል። እኔ ደግሞ ከምን በላይ ያሳቀኝ አራት ጥርሱ እጅ ውስጥ ገብቷል ይላል። እኔ ደግሞ ጥይት ነው ጥይት ትልቅ ሰውዬውን እንዲህ አትልም አትይም። እንዲህ አይምሽ። እና እኔ እኮ ለአንቺ ብዬ ነው የተጣላሁት። እኔ ለአንቺ ብዬ ነው የተጣላሁት አንቺን ሲነካብኝ። ለምን ለምን፣ እንዴት ለምን ለእኔ ብለህ ትጣላለህ? ምናምን በቃ አበዱ። በቃ ለሁለት ያው ተሳክቶላቸዋል ማለት ነው። ደስ የሚል ፕራንክ ነው ደግሞ። አትጥፉ፣ ዛሬ በጣም ተናፍቃችሁ ነበረ ስለመጣችሁ ማለት ነው እና ይሁን ደስ የሚል ማለት በቃ አንዳንድ ጊዜ እንደዚህ መዝናናትም ጥሩ ነው። አንዳንድ ጊዜ ጣል ጣል ማድረግ ጥሩ ነው። ያው ሀይሚ በትንሹም ቢሆን ተገኝታለች። ያው ደስ የሚል ፕራንክ ነው። ያው በቃ ሀይሚ በጣም ደነገጠች ምናምን ወይኔ ብሩኬ ምን ሆኖብኝ ነው ምናምን የፍቅሯን ጥግ ያሳየችል ማለት ነው እና ብሩኬ ያው ፕራንክ ሀይሚ ሻ አስደነገጣት እንጂ በጣም ደስ ይል ነበር የኔ እናት ማለት ነው እኔ ይህን አርጌ ስትላት እኔ ይሄን እንትን ውኝ ስትላት እንዴ፣ እኔ ለምንድን ነው ማድረግ፣ በቃ ከዛ የሆነ ሳሌ ጸጥ ምናምን ማይጀመርች ገባት መሰለኝ።